እንግዲህ ብሩኬና ሀይሚ የደረሱ ምን ደረጃ ደረሱ ሄዱ ወይ ምናምን ጉዞ ጀምሮ ወይ ምናምን ስትሉ ለነበራችሁ ለጠቅላላ ምላሽ ብሩኬም ሀይሚዬም በቀጥታ ላይቭ በራሱ ትክታክ አካውንት መጥቶ ቤተሰቦቹን ቤተሰቦቻቸውን ቻው ለማለት ጉዞም እንደጀመሩ ያው አሮፕላን ውስጥ ገብተዋል። ኦልሬዲ ሰው እስከሚገባባ ድረስ ምግብ እስከሚቀረብ ድረስ ትንሽ የምትቆዩት ነገር አለ እና ያው አሁን ላይ እነሱን ማዋራት ከፈለጋችሁ ቀጥታ ላይቭ ትክታክ ላይ አሉ። ሂዱና ተሰናበቷቸው። የነሱን የት ደረሱ ምን ደረጃ ደረሱ ሄዱ ወይ ምናምን ስትሉ ስትጨነቁ ለነበራችሁ ትክታክ አካውንት ብሩኬ ጋር ሄዳችሁ ቻው በሏቸው። እና እዛው ቤተሰቦቻቸውን በክብር እየተሰናበቱ ነው ማለት ነው። የኛ ቤተሰብ አክባሪ የኛ ጨዋ ልጆች ማለት ነው። በጣም ታሳፍራላችሁ። ሰውን አንዳንዶቻችሁ ኮመንታተሮች በጣም እኔ የታዘብኩትን ነገር ውዶች ልንገራችሁን አልደብቅም። ግንባሯን ሀይሚዬን ሳምልን ምናምን እያሉ ብሩኬን አጨናነቁት። ፕሌን ውስጥ ነው ያለው። ሰው አለ። እንዴት ነው እንዲቆይ? ምንድን ነው እንደዛ አይነት ጥያቄ ይጠየቃል እንዴ? ብሩኬማ ያው አይና ነው እምቢ አላለም ነገር ግን ቆይ ትንሽ ይድከሙ ምናምን የሚል ምላሽ ነበር የሰጣቸው ሀይምዬ ደግሞ ትእዛዛቸውን አክብርላቸው ደስ ይበላቸው ግንባሬን ሳምልኝ እያለችው ነበረ በነገራችን ላይ ውዶች ፕሌን ውስጥ ህግና ደንብ የለም እንዴ ማለት እንደዚህ ግንባር መሳም ማጨስ የተመሳሰሉ ነገሮች ክልክል ናቸው አለ እኔ አላቀም ብዙም እርግጠኛ አደለውም ብቻ ህግና ደንብ አለ እና ያሉበትን ቦታ መረዳት አለብን። ያልሆነ ቦታ ላይ ያልሆነ ጥያቄ አትጠይቁ። እንደዛ አይነት ጥያቄ አይጠየቅም። ቦታውን እኔ በጀመረ ምን ላይ ናቸው ያሉት፣ የት ናቸው፣ የት እየሄዱ ነው የሚለውን ነገር እንትን እንበል ሰውን አናሳፍር እንዲ። ብሩኬ እኮ አሁን እዛ ጋር እምቢ ቢል የሆነ ነገር ነው የምታስቡት። ሌላ ነገር ጠምዝዛችሁ ሌላ ነገር ታወራላችሁ። ስለዚህ ሰው ምቾት እወቁ። ምን ቦታ ነው ያለው ምናምን የሚለውን አንደርስታንድ ማድረግ ተገቢ ነው። ለማንኛውም ይችን ለማለት ፈልጌ፣ ብሩክና ሀይሚዬ ደግሞ መብርሃን እቅፍ ድግፍ አድርጋ ታምጣልን፣ በሰላም ግቡልን። የኛ ሰው አክባሪ፣ ቤተሰብ አክባሪ፣ የቤተሰብ ጭንቀት የሆነ የምትረዱ አንደርስታንድ የምታደርጉ በተለይ ደግሞ ለኦዲየንስ ያላቸው ለየት ያለ ክብር እነዚህ ልጆች በጣም ይገርመኛል። እግዚአብሔር ያክብራችሁ። ልክ ሰውን እናንተም እንደምትከበሩት ልክ ሰውን መልሳችሁ ስታከብሩ ፍቅርን ስትሰጡ በጣም ደስ ይላል። ቤተሰብ እንደዚ አይነት ነገር በጣም ያስደስታል። በእርግጥ ቤተሰቦቻቸውን ፍቅር ናቸው፣ እነሱም ፍቅር ናቸው። ፍቅር ስትሆኑ ፍቅር